ራት ቤት ከብዙ ዜጎች ጋር ሆናቸው የሚሰሩት እጅግ በጣም ጥንቃቄ አድርጉ። እንዴት ከዚህ ነገር ነፃ ማውጣት እንዳለባችሁ ስራችሁና ራሳችሁን አስከብራችሁ እስከምትፈልጉ ድረስ መስራት እንደምትችሉ እነግራቸዋለሁ። ምክንያቱም የሌላ አገር ዜጎች በጣም አልምጥና አስመሳይ ናቸው። መዳም ስታያቸው ብቻ ነው እነሱ ፎጣ ይዘው የሚያስመስሉት ማለት ነው። የእኛዎቹ ደግሞ ጥግ እስከ ጥግ መዳም ኖረች አልኖረች ይጠገረራሉ። ግን የሚሰደቡት፣ የሚጠሉት፣ የሚጠቋሩት የኛዎቹ ናቸው። ስለዚህ ከዚህ ነገር ራሳቸውን ነፃ እንዲያወጡ ለብዙ አዳዲስ የመጡ ቻችን እንዲደርስ ሁላችሁም ላይክ አድርጉ ማለት ነው። አዲስ የሆናችሁ ደግሞ ላይክ፣ ሼር፣ ሰብስክራይብ አድርጉ። ወዳችኋለሁ። ምንድን ነው የምታደርጉት መሰላችሁ? አሁን ብዙ ጊዜ ኢንዶኔሲያዎች፣ ፊሊፒኖች እነሱ ምግብ ላይ ነው ትኩረታቸው፣ ትኩረት የሚያደርጉት ምግብ የሚበሉት መቼ እንደሆነ ታውቃላችሁ? መዳሞች በተኙበት፣ የኛዎቹ በተኙበት ጠዋት ይነሱና የተረፈ ካለ ያደረ ካለ ኩሽናው በአንድ እግሩ አቁመው በልተው ጠጥተው ስልካቸው ላይ ይጣዳሉ ማለት ነው። ልክ መዳም ስትመጣ ደግሞ ፎጣን ይዛ ወዲ ወዳ ወዳ ወዲ። የኛዎች ከእንቅልፍ ማርፈዳቸው ነው የምትነሱት። ስትበሉ መዳም ፊት ለፊት ነው ምንም፣ ስትቀመጡ መዳም ፊት ለፊት ነው፣ ስልክ ስትይዙ መዳም ፊት ለፊት ነው። እንደዛ መሆን በጭራሽ የለበትም ማለት ነው። ከእነሱ እኩል ተነስታችሁ እናንተም እነሱ እንደሚያረጉት በልታችሁ ጠጥታችሁ እናንተም እንደነሱ መሆን አለባችሁ። ገብቷችኋል። እነሱ ደግሞ የስራ ጫና ደግሞ እናንተ ላይ የሚበዛ ከሆነ ለመዳም የስራ እንትን ክፍፍል ስራ ካፊኝ በቃ እኔ ከእሷ ጋር መስራት አልፈልግም። ካልተመቻችሁ ከደበራችሁ ሁኔታው ማለት ነው። ምንም ያስፈራችሁ ነገር የለም። ቋንቋ ማትችሉ ከሆነ ቢሮ ደዊ ልኝ፣ መናገር የምፈልገው ነገር አለ ብላችሁ ለቢሮ ደውላችሁ ከእሷ ጋር ስራ አንድ ላይ መስራት አልፈልግም፣ ስራዬን ትክፈለኝ፣ መዳም የግሌ ስራ ትስጠኝ፣ የግሌ ነው መስራት የምፈልገው ማለት ትችላላችሁ ማለት ነው። ምክንያቱም እነሱ ናቸው ጨዋም የሆኑት። አሁን የእኛዎቹ መታየት ያለባቸው ቦታ ላይ እነዛ መዳሞቹ ሲተኙ እያለመጡ እየቀለዱ ስልካቸውን እያዩ እየበሉ እየጠጡ ያረፍዱና የኛዎቹ የስራ ቦታቸው መታየት አለባቸውም። ዋና ዋና መዳም ትኩረት የሚሰጡበት አካባቢ የሚገኙት እነዛው ፊሊፒኖች ናቸው ማለት ነው። ስለዚህ እናንተም በተመሳሳይ ሁኔታ እነሱ ሲበሉ መብላት መጠጣት፣ እነሱ አለመጠበቅ ሲጀመር እነሱም ሰራተኛ ናቸው፣ እናንተም ሰራተኛ ናችሁ። ግን ምንድን ነው አስመስሉ ማስመሰል እኔ በእርግጥ አልችልበትም ማስመሰል የሚባለው ነገር ግን አሁን አሁን እየለመድኩ ነው ከምንም በላይ መዳሞች የሚፈልጉት ይሄ ጥርስ ነው በቃ ፈገግታ ገብቷቸው ሰላም እንዴት አደርሽ ምናምን የሚባለው ነገር የእኛዎቹ ደግሞ አልፈጠረባችሁም ከእኔም ጭምር እኔ አሁን ወላሂ እውነቴን ነው የምላችሁ በፊት በፊት እንዴት አደርሽ ምናምን አልላትም ነበር ለመዳሜ ማለት ነው እና ብዙ ጊዜ እንደዚህ ኩስትር ያልኩ ነኝ። ስራዬን በአግባቡ እሰራለሁ። ደሞዜን በስነ ስርዓት ባግባቡ እቀበላለሁ። ከመዳሞች ግንኙነት የለኝም። እምሰራው እኔ ነኝ። ክፉዋ፣ ኃይለኛዋ፣ እማትሰራዋ እኔ ነኝ ማለት ነው። እኔ በበኩሌ እሰራለሁ ስራዬን፣ ግን እኔ ስለማልስቅ፣ ስለማላወራ፣ እንዴት አደርሽ ምናምን ቂጥቂጧ፣ ስርስሯ ስለማላሽቃበት፣ ክፉዋ፣ ስራ የማልሰራዋ እኔ ነበርኩኝ ማለት ነው። ስለዚህ እናንተ ምንድነው ማድረግ ያለባችሁ? ከመዳሞቻችሁ ጋር ፒስ መሆን በቃ። ምንም አይቀንስባችሁም ከእናንተ ቢጠቅማችሁ እንጂ ማለት ነው። በሰላም መኖር ከፈለጋችሁ ከመዳሞቻችሁ ጋር ፒስ ሲያዟችሁም፣ እሺ እንሻላ ሲወጡም፣ እንደዛው ስራ ማይበዛባችሁ ከሆነ እንደነሱ ማሽቃበጥ መሸኘት፣ ምናምን እቃቸውን እስከ መኪና ማድረስ ምናምን፣ መዳምዬ ይሄ ረስተሻል ምናምን ማለት እነሱ ፎከስ የሚያረጉት ሲምፕል ነገር ላይ ነው። አሁን የሚያዩት ነገር ላይ ነው። አንቺ አሁን ኩሽናውን ፈገፈግሽው አልፈገፈግሽው እነሱ ከፍተው የሚያዩት ነገር የለም፣ ግን አንቺ መስራት ያለብሽ ፊትለፊት ላይ ነው። በቃ አሁን ኢትዮጵያኖች ከእኔም ጭምር እኔ ልንገራችሁ፣ አታኩርፉ። መዳም ስትመጣ እንዴት አደርሽ ምናምን የሚባሉ ቃላቶች ሀላ ኬፍሽ መዳም ምናምን፣ ሰባህል ኸይር፣ ሰባህል ኑር መሳህል ኸይር ምናምን፣ ሰላሙ አሌይኩም ማለት ሲመጡ ልክ እነሱ ከእንቅልፋቸው ሲነሱ እናንተ ደግሞ የሆነ እንዳጸዳ ሰው ምናምን ብኩራችሁን ጨስጨስጨስጨስጨስ ታደርጋላችሁ፣ ፊት ለፊታቸው ማለት ነው። ያኔ ማሻላ ሰራተኛ ኮስ ጥሩ ናት እንደዚህ ናት እንደዛ ናት ትላለች ማለት ነው። ስለዚህ አታኩርፉ ነው የምላችሁ። ራሳችሁን በጣም ጠብቁ። መዳሞች ጋር መቼ እንደምትጣሉ ታውቃላችሁ። በጣም በጥቁር አይን የምታያችሁ መቼ እንደሆኑ ታውቃላችሁ። ደሞዛችሁ ያስቀመጣችሁለት የሁለት ወር ሶስት ወር ደሞዝ ካስቀመጥሽ ገና መዳም ፊት ለፊቷ ስታይሽ በጥቁር አይን ነው የምታይሽ። እና በጣም ተጠንቀቁ እህቶቼ። ደሞዛችሁ ተቀበሉ፣ እራሳችሁ አትጣሉ። አስመስሉ፣ ፊት ለፊታቸው አስመስሉ መዳምዬ ምናምን ል እንደዛ ነው የሚወዱ። በቃ ስራው ላይ አይደለም አልኳቸው። ወላሂ እውነት ነው። እኔ አሁን ነው የገባኝ፣ ባይዘወ አሁን ነው የገባኝ። ድሮ በቃ ብፈጋ ምን ብል ጉዳዩ አይደለም፣ በጥቁር አይነት ነው የምታየኝ። አሁን ግን እንዴት አድርሽ እንዴት ዋልሽ ምናምን በላሽ። በቃ ምግብ ለምሳሌ ምግብ አቅርቤላት በላሽ፣ ተመቸሽ፣ ምግቡ ያልተመቸሽ ነገር ካለ ንገርኝ ምናምን። እንደዛ ነው የሚሰራው እንደኛ እንደ ድሮ በጥቁር አይን ማለት ምናምን ከበላሽ በላሽ አይደው ዳው ሻባውት ነ አይሰራም። እንደዛ ወዳቸው ለውኝ ሀባይቢ። ላይክ ሼር ሰብስክራይብ አድርጉ፣ ለብዙዎች እንዲደርስ አድርጉ ማለት ነው። በዛ አጋጣሚ ሳልናገርም አላልፈው ነገር ማለት ነው። ወላሂ ሚዲያ ላይ ይሄ ራሱን ጥሩ ጥሩ ነኝ ሰው ረዳለው እንደዚህ ነኝ የሚልን ሰው እንዳታምኑ ነው በህይወታችሁ። ወላ ትላንትና ነ ቲክቶክ ላይ ጉድ ነው የሰማሁት ማለት ነው። ከእነሱ የማይጠበቅ በቃ እነሱ እንደዚህ ያደርጋሉ የማይባሉ ሰዎች ከጀርባ የሚበድሉት በጣም ብዙ ምስኪን ሰው አለ። እስፔሻሊ እንደኛ አረባ ሀገር ላይ ለምሳሌ ሰው እኮ ከሰው ጋር ማውራት ምናምን እንወዳለንኛ የሆነ ብቸኝነት ምናምን በሚሰማን ጊዜ ምናምን አይዞሽ በርቺ ጠንክሪ ምናምን በዚ በዚህ ግብ እሚለን ሰው እንወዳለን ያስፈልገናል። ግን ሁሉም ሰው እሚልሽ ሀቂቃ አይደለም። ከእንደዚ አይነት ሰዎች እራሳችሁን ጠብቁ እህቶቼ። እላችኋለሁ። ሰውን አትመኑ። ሰው ማመን ድሮ ቀረ ቤ አሁን ላይ ያመንሽው ሰውን አንቺን ለመግደል የሚነሳው ወይም ደግሞ እኔ ረጂ ነኝ ብሎ እዚህ ፊት ለፊት ላይ መልክ ሰርተው ሰርተው ሰርተው ማለት ነው። ከጀርባቸው ጀርባቸው ሲቆፈር የማይወጣ ጉድ የለም፣ የማይወጣ ጉድ የለም። እላችኋለ ውዶች ስለዚህ ከእንደዚህ አይነት ነገር ራሳችሁን ጠንቅቃችሁ ጠብቁ፣ ጠንክሩ። ግዴታ የሆነ መጥፎ ነገር እናንተ ላይ መድረስ የለበትም፣ እናንተ ላይ መድረስ የለበትም። የደረሰበት ሰው ላይ ብልጥ ሁኑ፣ ከደረሰበት ሰው ተማሩ። እኔ በቃ ከዚህ በኋላ እንደዚህ እንዲደርስብኝ አልፈልግም ብላችሁ ራሳችሁን ከሁሉም ነገር ነፃ አድርጉ። አንቺ ደክመሽ ለፍተሽ ደም ተፍተሽ ያመጣሽው ገንዘብ ለሆነ ሰው አስቀምጥልኝ ብለሽ እንዳትሰጪ፣ አደራ ወላሂ። ሰው ብር የሰጠሽው ያበደርሽው ቀን ነው ከጀርባ እንዲወጋሽ፣ በራስሽ ፍቃድ ከጀርባ እንዲወጋሽ የምትፈቅጂለት ማለት ነው። ስለዚህ ከእንደዚ እንደዚ አይነት ነገር መጠንቀቅ መቻል አለባችሁ እላችኋለሁኝ። ደህና ደሩልኝ። ነጌ ደግሞ ባሪፍ ቪዲዮ እንገናኛለን ብያምናለው። አሰላሙ አለይኩም ረመቱላ